ሽዛህራ የስ እየላኩልሽ ነው፣ ኢንቫይት እያደረኩልሽ ነው። ውጡ ውጡ እያለች ነው። ኢንቫይት እያደረኩሽ ነው። ለምን ትመልሸዋለች? እየመለሰች ነው። ባለፈውም እንዲህ ውሏታለች። እየመለሰች ነው። አዎ፣ ኢንቫይት እያደረኩሽ ነው። አሁን ዝም በሉት ዛህራን ለአንድ ሳምንት አመበሰችም

ይወልደህን ናፍቃችሁኛል። ግን ደህና ናቸው። ቁጥርሽ ስጭን፣ እንደዚህ ስንጠፋ እንኳን ተደዋውለን። አረ እንዴ፣ አለሁኝ። እኔ እኮ ፀሐፊ ብያት ነበረ፣ ዝም አለሽ። በውስጥ አላየሁትም ማለት ነው። እኔ እኮ ፀሐፊ ካለ፣ ችግር የለውም ከዛ እንወስዳለን። እና ደህና ናቸው። እንዴት ነበረ

መልካ ማም አና ቲጂና እሷ ድራማ አልሰሩብንም። እዚህ ላይ ፍራንክ አላረጉን መሰለሽ። እኔ ጠርጥሬ ላይ ነበር ሚሚ እንደሚጫወቱና ማዳሚ እንጫጫን ለካ እነሱ በኛ ላይ ፍራንክ እየሰሩብን ነው። ተመልከቹ። እኔ እኮ ስትበጠረቅባቸው ጠርጥሬ ነበረ። እና ታዲያ እኔ ውድ ነገሩ እንደዚህ ነው ግን እንኳን መጣሽ ዛሪ ከሌለች የፍቅር ቤት ይመቻችሁ ትላለች ሳራ ጊስ። ሀይሚ ቆንጆ ነው። ስሚ ዛሬ እኮ ማለት ነው ቤቱ ኢትዮጵያዊነት የሚሸት ሰው ሰው የሚሸት ቤት ነው ተብሎ ተመስግኗል። ዛሬ ቤታችን ባይሆን ነበር ጌታ። እኔ እምሬ ነው ምላችሁ፣ ብዙ ቤተሰብ ሁሉ እያመሰገናችሁ ነው። ዛሬ እግዚአብሔርንን ስእውነታያለ ነው። እግዚአብሔር ይመስገን፣ በጥሩ ነገር ስም ወጥቶላችኋል። አመሰግናቸዋለሁ። ደግሞ እኮ ማለት ነው ምን አለ መሰለሽ፣ አሁን እዚ እያለነው የቁም ነገር የሆነ አሁን ቀልዴኑ ምሩንም ተግባብተናል አሁን። አይ ወሬ ምናምን የምለውን ተግባብተናል። የሚቀየም የለም። በሉ ጨዋታም በጨዋታ በቁም ነገርም በቁም ነገር ስለሆነ እንዴት ፍቅር አይሆንም ነው። በቃ አራት ነጥብ ይዘጋል በዛ። እኔ ደግሞ ዛሬ የሚገርምሽ ነገር ስራ ላይ ቆይ፣ ጌታ ናስባችኋለሁ። እንዳውም እኔን የጠበቁኝ ሚሚና ዛህራ ከተገናኙ ሚሚ አዳምጭ፣ እንደ ቆርቆሮ የጮሁ ሌላ ሰው አያወራም። እኮ ስሚ ፕሮግራም አለን ማይላ ከታች አለች ፕሮግራም ልንጀምር ነው፣ አራት ቀናችን ነው። እስኪ ዘህራ ወይዬ ወይዬ ትንሱ ትንሱ ብላ እሺ፣ አንቺ እንደው አንቺ ሰራ አሁን ጊዜው አይደለም አፌን ደግሞ አረ የዛሬው ይለያል። አንቺ የዛሬው ዕለት ሰኒ ስቶሪ ላይ አርጋ ማለት ነው። ፈጣሪ እንሳኝ ልክ እንደባለፈው ስልክ እንደባለፈው ያቱን ንሚቱን አይነት ሳራ ልንገርሽማ፣ ልክ እንደ ባለፈው እንደ ሀለይ ባለፈው አይታቸው እሁድዬ በጣም ነው የዛሬው ድራማ እኮ የዛሬው ጎና ሀሰንጋ ስካጅ እነዛኛው ስካጅ ፍንድት ነው። የእውነት ፈታ ነው የሚያደርጉት። በቃ ጭንቀት ነው የሚያባረው። ሚታ አይቀርም። ትንሽ ነው ያየሁት ብዙ ሳይሆን አይቼዋለሁ፣ ብቻ እሱ እኮ በራሱ ዛቢያ ዘና የሚል ነው

ምንያለው ጀምሩ ነው። ቆይ አሁን ጠላው ትንሽ ጭንቅላት ላይ ስለመጣ ለስማችሁና፣ ከዛም በኋላ እናገራለን። እራስሽ ጉዳይ ያለከ ይቀጥልና ተ ከዛኔ ከተሻለ ገደር ግቢ ውዶቼ። ሃይሚዬ የኔ ቆንጆ የኔ ታናሽ እህት ሃይሚ በጣም በጣም የምንወድሽ በጣም እዚህ ደረጃ እንድትደርሱ ከሁላችሁ አንቺን ከብሩ እቴን ጎን ሆነን ይሄን ነገር እያደረግን እየተያይዘን እዚህ ድረስ መተናል። ይኔ ትንሽ እህት ሃይሚ ሁሉን ነገር የምትረጂ ከእድሜሽ በላይ ለሁሉ ነገር የምታስቢ ከእድሜሽ በላይ ነው ያንቺ አስተሳሰብና ያንቺ እንትን ከማንም የሚሆን አይደለም ስለዚህ ሃይሚ ይኔ ቆንጆ እንደ መጀመሪያሽ የመጀመሪያው ሃይሚ ሁሉን ነገር ተስተካክለሽ ሁሉን ነገር አንቺ አስተካክለሽ ሰውን የምታስተካክል ነች። እኛ ራሱ ከአንቺ ነው ትምህርት። እኛ የአንቺ ታላላቆች የአንቺ ከአንቺ ነው ትምህርት እየቀሰምን ያለ ነው እና ሀይ ወደ ቦታሽ ተመልሰሽ ቡርኬም የሚለውን ነገር ሰምተሽ ሁሉን ነገር ይቅርታ ያለ ነው ሰው እንኳን አይደለም። ሰውና ሰው ሊ እንግዲህ፣ በዚህ በትንሽ ነገር ፕራንክ ተብሎ በዚህ እዚህ ደረጃ ነ ለደረሰሽ ነገር አይደለም። ጌታ ኢየሱስ ክርስቶስ እንኳን ሲወግሩት ሲሰቅሩት እንደዛ ሲያደርጉት አባቱ የሚያደርጉት ያቅም ይቅር በላቸው። እሱ ይቅር ያለውን እኛ ሰዎች እንዴት ይቅራልንም። ይሄ ልጅ ደግሞ ደግሞ ደጋግሞ ሃይሚዬ ይቅርታ ጠይቆሻል። ስላለፈው፣ ስለወደፊት ህይወታችሁ እናንተ አሁን በጣም ገና እኮ ከዚህ በኋላ ብዙ ህይወት እንዳላችሁ አንቺ የሱ ነሽ። በአንቺ ውስጥ ብሩኬ ያለ በብሩኬ ውስጥ ሃይሚዬ አንቺ አለሽ። ስለዚህ የሰው ወሬ ትተሽ አንቺ በራስሽ አስተዋይ ልጅ ነሽ ሁሉ ነገር በቃ ትላንትና እስቲ ምከሩን ብለሻል። እኛ ከአንቺ እንደውም እኮ አንቺ ነሽ እኛን የምትመክርኝ የነበረው። ለምን ከኛ የበለጠ አስተሳሰብ ከኛ የበለጠ እንትን ያለሽ። እግጥ የምትሄጂበት እንትን አንድ የሆነ ነገር ይኖርሻል። አንቺ አሁን የሆነ ማድረግ እና እዛይ ጥቅ ድረስ የሄድሽው ሀይልዬ፣ አንቺና አንቺ ናችሁ የምታውቁት። እኛ እናቅም። ግን ከአንቺ በላይ ቡርኬን የሚያውቀው የለም ከቡርኬ በላይ አንችልም። ያቀለ እኛ ለዚች ለሀያ ደቂቃ በምናያት ቪዲዮ ነው እንደዚህ በቃ ከእናንተ ጋር እንደዚህ የምንሆነው። ስለዚህ ሀይሚ ወደ ራስሽ ተመልሰ ነገሮችን አገናዝበሽ እሱም የሚለውን ሰምተሽ ይቅርታውንም ተቀብለሽ እና ወደ በቃ የመጀመሪያው የመጀመሪያው ሀይሚ ሆነሽ እንድትመጭልን የኔ እናት የኔ ትንሽት የኔ ቆንጆ የኔ አስተዋይ ሀይሚ ትናንትና እኮ በጣም በቃ እንደዚያ ሆነሽ እያየንሽ እያደግሽ የመጣሽ ልጅ ነሽ እና ሃይሚ ገና እናንተ ብዙ ተስፋ ያላችሁ ናችሁ። ብዙ ኑሮን እንትን የምትሉና ያሰባችሁ ናችሁ እና ወደ ራስሽ ተመልሰሽ ብሩኬንም ይቅርታ ሲልሽ እሺ ብለሽ ተቀበለሽ። እሱ ሚልሽ ሰልችሽ፣ የሰው ወሬ አትስሚኝም። ልጆች ደግሞ አውጪ ከመሃል በቃ ምንም ላንቺ ምንም እንትን የሚልሽ የለም። ትናንትና ዛሬ እሱ ራሱ ተናግሯል። አስራ አምስት ቀን ነው ምላቅም ነው ማቃት ግን በቃ እያለ ነው። ስለዚህ ሃይሚዬ ተይ በቃ ውጪ ልጅ በሚጠራሽን ሰዓት አትሂጂ። ከህይወት ሻሶቹ በቃ እናንተ አሁን ሁለታችሁ እኮ ተስማምታችሁ ያላችሁን ነገር ሁለታችሁ ጨርሳችሁ መጡ ነኝጆች ከራሳችሁ ላይ ይወጣሉ። አሁን የእናንተን ክፍተት እያዩ ነው መጠቀም የሚያደርጓችሁ። እዚህ ጋር አንቺ አንድ ክፍተት ታሳያለሽ እሱ እዚህ ጋር አንድ ክፍተት ያሳያል። በዛ አጋጣሚ እየፈለገ ነው። አሁን ዛሬ እንግዲህ አነጋገሩ እሱን ለማናደድ ነው እያለ የሚመጣ ይሄ ህፃንነት ነው። እውነት አሁን ከእንደዚህ ይሄ ልጅ አሁን የእናንተ ታላቅ ነው። ደሞ እሱ ነበር እናንተ መቅሮ ተቆጥቶ ማስታረቅ የነበረበት እንደገና ከእናንተ በታች ሆኖ እንደ ህፃን ልጅ እንደዚህ እንጃ አላቅም። እና ሃይሚዬ ወደ ቦታሽ እንድትመለሽ የእኔ ቆንጆ በቃ እንደመጀመሪያሽ እሱንም የሚልሽን እሽ ብለሽ ይቅርታውን ተቀበይ፣ እሺ ሃይሚዬ? እንደገና ደግሞ ብሩክዬ፣ የእኔ ወንድም ይህ ታናሽ ወንድም አሁንም ምንም የምለምንህ ትግስትህን፣ አሁንም ያለህን ትግስት በዚሁ ዛሬ እኔ ዛሬ ባሳየኸው ትግስት በጣም ነው ደስ ያለኝ። መቤቴ ንላለው እና ትግስትህን እስከ መጨረሻው አሁን እሷ የሄደችበት ስማት እስኪ አድምጣት፣ እሷንም አድምጣት። ተገናኝታችሁ እንግልጽ ከምትነጋገሩ ያለውን ችግር እዛው ሁለታችሁ የምትፈቱት ነገር ነው። እዚህ ጋር መሀላችሁ ሌላ ሰው ሳይገባ ሁለታችሁ ፈታችሁት ምትመጡት ችግር ነው። ይሄ አሁን እዚህ አደባባይ ድረስ ወቶ እንዲህ አገር የምታመስበት ነገር፣ የሁለታችሁ ጉዳይ እኮ እዛው ጨረሳችሁ እዛው ፈታችሁ የምትመጡት ነገር ነው እና ብሩኬ አንተም እስኪ የምትልህን ተረዳት ምትለአንተም ቢላል ሊሆን ይችላል አሁን ያን ነገር የሚያረገቱ በቃ ለአንተ ነው እያለ ኦኬ እሺ ብለህ ተቀበላት። በቃ ምንም ችግር እኮ የለውም እንዴ። ይህ እኮ እሺ ማለት የበታችነት አይደለም ወይ ራስ በቃ። ስለዚህ እሺ በላት እና አንተም ያለውን ነገር ተረዳት። ምክንያቷ ምን እንደሆነ በቃ እንድትረዳት እና አንተም ደግሞ ለሷ ያለህን ስሜት ያለህን ስሜት በቃ ንገራት። አሁን እሷ እኔ እንጃ ብቻ እንዴት እንደሆነ አላውቅም። ብቻ አንተም ያለት ድሜት ላይህ ምን ያህል ምን ያህል መስዋዕት እንደምትከፍል እያየን ምን ያህል እሷም ለአንተ ምን ያህል መስዋዕት እንደምትከፍል ጥቅ ድረስ የምትሄድበት ምክንያት ምክንያት አላት። ተረዳት፣ ቡርኬ ወንድሜ ተረዳት። በቃ ተረዳት እና ያለውን ነገር ሁለታችሁ አስተካክላችሁ ያለውን ነገር ሁለታችሁ ጨርሳችሁ ኑ በቃ እኛ የምንፈልገው የእናንተ የሁለታችሁ ሰላም መሆን። እዛች ጋር እንደው በቃ ሰላም ፈጥረናል ዛሬ ብላችሁ እንዲህ ፈልገውና ይሄ ልጅም በቃ የእሱን ነገር አትከታተሉ። ሰው እንዴት ነው ንቆም? ሰው እንኮ ነገርን ንቆ ይተዋል። ንቀተው በቃ እሱ መቶ እንደፈለገ ከእናንተ በላይ የእናንተ የስንቴት አለቅ የሆነ ሰው መጥቶ ከእናንተ በታቸው ሆኖ ዝቅ ብሎ እንደዚህ የህፃን ልጅ እንደት ተጨመላለቀ ነገር መቶ ሲናገር፣ አንተ ንቀቶ በቃ ቡርኬ ንቀቶ እና አንተ የራስን ህይወት አስተካክል፣ በቃ ህይወቱ ሃይሚናት ቶሮ እሱን በቃ ከሁለታችሁ ህይወት ማስወጣት እኮ የምችሉትን ይሄ ልጅ እናንተ ናችሁ እንጂ። አሁን መቶ እንደዛ እኔ እንደ ህፃን ልጅን የመቶ ሚሊዮን አንድ ሚሊዮን ህዝብ ተከታያለኝ አንተ ወደ ንሶች ናቸው ይሄ ሁሉም የህፃን ነው። ህፃን የህፃን ጨዋታ ነው። ስለዚህ ጉድ፣ አንተም አስተዋይ ልጅ ነህ እናቀሃለን። ከዛ ሁላችንም እናንተም እያደጋችሁ እኛም እየተከተልናችሁ እዚህ ደርሰናል። እኛ ወድንሶችን እናከብራችኋለን። እኛ እንደምናከብራችሁ እናንተም አክብሩን። እናንተም አንድ ስትሆኑ ሁሉን እኛም ሁላችንም አንድ እንሆናለን። አሁን እንዴት የተከፋፈለው በማትረባ ነገር ነው። እኛም አንድ እንሆናለን። አሁንም አንድ ነን። የቡራ ደጋፊ ነው የሚል ምን ደጋፊ? ሁሉም ዞሮ ዞሮ ከሃይሚና የቡራ ደጋፊ ነው። እና ስለዚህ አደራህን ሁሉን ነገር አስተካክለ ሃይሚ የምትልህንም ነገር ሰምተሃት ያለውን ነገር በቃ ምክንያቷን እሷንም ተረዳት። በቃ የሄደችበት እንዲላት ርዳ ስትል እሺ ብለ ተረዳት። እስቲ ዝቅ በለ ስማት። በቃ ስማትና የምትለውን ነገር ተግባራዊ አድርግላት። አንተም እሷም ደግሞ በቃ ይህ ከሁለታችሁ ሃይሚ ማለት ቡርኬ ነው ቡርኬ ነው። ቡርኬ ማለት ሃይሚ ናት። በቃ ምንም ነገር ይሄ በእናንተ መሀል ምንም አይነት ነገር ስለሌለ እግዚአብሔር አምላክ እኛ የምንፈልገው አሁንም የእናንተን የሁለታችሁን ሰበረ ይሄ የተከፋፈለም ኦዴን ሳንድ ይሆናል። አሁን አንተ ሴጣንን አሳፍሩ። እናንተ ሁለታችሁ በቃ እሷን እስቲ ቁጭ አድርገ ሌስ ብለ አፈቃ እንደወላት ለይ ብለህ አንተ ሁለታችሁ ቁጥላችሁ ኮች እንደዚያ ሁለታችሁ ቁጥላችሁ የምትፈቱት ነገር ለሌላውም ሰዓት እንትን በይ እና እንደዛ አድርግ እና በዚህ አመሰግናለሁ። ያው እንግዲህ መልእክታችንን ተግባራዊ እንድታደርግልን እንፈልጋለን። አመሰግናለሁ። እኛ ምናምን ትቼ በመሀል መግባቶች ጥሩ ነው። ሰዓቱ ግን ትንሽ አጠር አድርጉ፣ ተ ረጅም ሰዓት ሌላውም ሀሳቡን ይቅርታ ያወራ ተናገረ ችግር የለ እንደምን አመሻችሁ። ከላይም የተቀመጣችሁ ከታችም ሁናችሁ የምትከታተሉን ውድ ቤተሰቦች እንዴት አምሽታችኋል? እኛ ጋር እግዚአብሔር ይመስገን። እንግዲህ የዛሬ አጀንዳችን ደግሞ ያው ለልጆቻችን ለእህት ለወንድሟችን ምክርም የሆነን ብለን ነው እንግዲህ አነሳ ነው እንግዲህ ሀሳባችን ይደርሳል ብለን ተስፋለት ከእግዚአብሔር ጋር ማለት ነው። አንደኛው ነገር ሃይሚ የኔ ናት የኔ ውድ የኔ ነጭ እርግብ፣ አንቺ የምትታወቂው በሰላም አምባሳደርነት ነው። የተቆጣ ሲመጣ ቀዝቅዘሽ ነገሮችን አብርደሽ ሁሉን በየፊናው በየመደቡ የምታስተካክልነት እና እባክት የኔ ናት። እንደተጎዳሽ እንደተሰማሽ ሁሉም ነገር ይገባናል፣ ግን የይቅርታ ልብ እንዳለሽም ደግሞ እናውቃለን። ያን የይቅርታ ዘመንሽን ደግሞ ዛሬ ላይኛ እየራቀብን ስለሄደ ኦዲየንሶችሽ በጣም እየተጎዳን ያለ ነው። ስለዚህ ይሄንን የይቅርታ ልብ እንደ አዲስ አምጪውና በፊት እንደነበራችሁት አንተ ለእኔ እኔ ለአንተ ነው የምኖረው የምትባባሉበትን ነገር ከቡቡሽ ጋር ይሄንን ነው ማየት እኛ ኦዲየንሶችሽ የምንፈልገው። ሁለተኛ ነገር ደግሞ ቡቡ ማለትም ቡሩኬ፣ ቡሩኬ በንግግር የሚያምን እንጂ በዱላ የሚያምን አይደለም። የእናቱ ጀግና ማለት ነው። ዳኒ ላይ እንደዛም ሊጣላም የቻለው ከትዕግስቱ በላይ ስለሆነ ነው። ዛሬ ግን እጅግ እጅግ አርጌ በጣም ደስተኛ ነኝ ትዕግስትን ተቆጣጥረ በማዳመጥ ቆመ በመስማት ስላየን ኦዲንሶች ሁሉ ዛሬ በጣም በክብር በምስጋና ነው የተቀበልነው። ነገንም ደግሞ ቀጣዩ በትዕግስት እንድትጨርሰው ነው የምንለው። ሶስተኛ ነገር ደግሞ ሁለታችሁ ብቻ ከካሜራ ውጭ፣ ካሜራው ይቅር፣ ከካሜራ ውጭ ሁለታችሁ ብቻ ስትፈልጉ እንደፈለጋችሁ ሆናችሁ ይህንን ነገር ጨርሳችሁ ለእኛ ለኦዲንሶቻችን እኛ እየጠበቅን ነው። በቃ የእናንተን ደስታ ብስራት መስማት ነው የፈለገው ይሄ ኦዲንስ ማለት ነው። ስለዚህ እንደፈለጋችሁ ሆናችሁ ተጣልታችሁም ምንም ተባብላችሁ ይህንን ያለባችሁን ችግር ቁጭ ብላችሁ ፈታችሁ ለኦዲንስ ማለት ነው ብስራት ይዛችሁ ነው። በቃ ኦዲንስ የሚፈልገው የእናንተን አንድ መሆን ነው። አንድ ሆናችሁ እኛ ታርቀናል፣ ሰላም ወርዷል፣ ከእንግዲህ ምንም የለም እንድትሉ ኦዴስ እየጠበቀ ነው። ስለዚህ በእግዚአብሔር ይሁንባችሁ፣ በፈጠራችሁ ታዛዥ ሁኑ። እኛ እንደ ቤተሰብ እያዘዝን ያለ ነው። እናንተ ደግሞ እንደ ልጅ፣ እንደ ወንድም፣ እንደ እህት ስለምናያችሁ እባካችሁን። ብዙ እናቶች፣ ብዙ እህቶች እየተጎዱን ያሉት በእነሱ ስም እየጠየቅን ነው። እባካችሁን ብያለሁ። የሰላም አምላክ ሰላሙን ያብዛላችሁ። በሰላም ታጠሩ። እግዚአብሔር በመንገዳችሁ ይገኝ። አንድ ሁናችሁን እስክትመጡ እንጠብቃለን በትዕግስት። የእግዚአብሔር ሰላም ከእናንተ ይሁን። አመሰግናለሁ። አንቺ ቀእጻ ልጅ ገብታብኝ ቅርታ። እሺ አመሰግናለው። ያው ሁሉን ነገር ብላችሁታል። ናፍቃችሁናል ሃይሚ እና ብሩኬ ናፍቃችሁናል። ማርያምን ናፍቃችሁናል። ሳቃችሁ ናፍቆናል፣ ጫወታችሁ ናፍቆናል፣ ድብድባችሁ ናፍቆናል እና ሰላም ሆናችሁ ኑልኝ። ቡሩክዬ ዛሬ ትዕግስትን ማርያምን በጣም ነው ደስ ያለኝ። እኔ ቪዲዮ ቪዲዮያችሁን አቆራርጬ ነው የማየው። ዛሬ ግን ተመችተኛል። ይህንን ባህሪ ግን በቃ ይቀጥልበት። ተሸነፍ። መሸነፍ ምንም ማለት ስትሸነፍ አሸናፊ ትሆናለህ። ስለዚህ ተሸነፍልን። በቃ ሃይሚዬንም ይቅር ይቅርታ በላት። እግሯ ላይ ውደግ። ምንም ችግር የለውም። አንተ ትላለህ እንዴ ይቅርታ ማለት መሸነፍ ሳይሆን ማሸነፍ ነው። ትል አይደለ? ስለዚህ ተሸናፊ ሆነክ አሸንፈክ። አይምዬን አይምዬና አይሚን ብቻ በቃ እናንተ ሁለታችሁ እኮ ከተያያዛችሁ ማንን ምንም ነገር ታሸንፋላችሁ። በቃ ምንም ነገር ለማንም ሰው ቦታ አትስቱ፣ ለማንም ሰው በር አትበቱ፣ ለማንም ሰው በቃ በሩን ዝጉባቸው። አይምዬ የኔ ቆንጆ የኔ ትንሽዬ እህት እውነት እኛ እንወድሻለን፣ እናከብርሻለን። እናንተ ለኛ ምንድን ነው ያላችሁት በጸሎታችሁ አግዙን ብላችሁን አይደለ? እኛ ለኛን ታዲያ እናንተ ለምን አታግዙን? እኛ ስናግዛችሁ እናንተም እኛን አግዙን እና ታርቃችሁ ህይወት ብለዋለች። ቪዲዮ ላይ አትምጡ። በውስጥ ጨርሳችሁ፣ በውስጥ ተጣሉ። ምንም ምንም ሆኖ በውስጥ ጨርሳችሁ፣ እጅ ለእጅ ተያይዛችሁ ለጠላቶቻችሁ እውነት በቃ የሚያፍሩበት ነገር ሰርታችሁልን፣ በእናታችሁ ብሩክዬ በሙሼ በሙሼ ሞት ይዤ ካለው እናት ክንት ወዳት አይደለ በእመቤት ይንትል እንደ እንደው በማርያም ይዤ ያለው ላይምዬም በጋሽዬ ሞት ይዤ ሻለሁ። በእናታችሁ ፍቅር ሆናችሁ ኑልን። እውነት እኔ ናፍቃችሁ ናፍቃችሁናል። ማርያምን ፕሊዝ እኔ እግዚአብሔርን ጠዋት ተነስቼ ፎቅ ፎቅጄ ነው ጸሎት ማድረገው። የራ እኔ ማዳም ቤት ነው ያለሁት። የራሴን ነገር ትቼ ነው ስለናንተ አስበው፣ እና ፕሊዝ በእናታችሁ በቃ ፍቅር ሆናችሁ። ሁሉንም አመሰግናለሁ። በቃ እንዳታለቅሽ አይሻ፣ ቀጥይ አይሻ። ሰላም እንዴት አመሻችሁ? ገስትም ላይ ያላችሁ በኮሜንት የምትሳተፉ መጀመሪያ እድሉ ስለተሰጠኝ አመሰግናለሁ። እንዴት ናችሁ? አሁን መልዕክት የማስተላልፈው ብሩኬና ሃይሚ፣ ብሩኬና ሃይሚ የእኔ የታናሽ እህትና ወንድም፣ አንድ ነገር የምላችሁ ነገር አለ። ምላችሁም በቃ ሳቃችሁ፣ ያ መተቃቀፋት ናፈቀን። እርቅ አውርዳችሁ ማንኛውንም ሰው እንደዛው እንደ ድሮ ከውስጣችሁ አውጣታችሁ እናንተ ብቻ ብሩኬም ሃይሚን፣ ሃይሚን ብሩኬም ብቻ ሆናችሁ በቃ ይቅር ተባብላችሁ ከካሜራ ጀርባ ሁሉንም ጨርሳችሁ ወደ እኛ ንቶለልን። ስንት የሚጨነቅ አለ እህቶች አሉ ትልልቅ ወንድሞች አሉ ቤተሰብ አለ ሁሉ ነገር አለ። እየተጨነቅን ነው፣ እያለቀሱ ነው፣ እየወደቁ ነው። ለነዛ ስትሉ በፈጣሪ ሃይሜዬ የኔ ትንሽ እህት የኔ ቆንጆ አንቺ ላይ ሰማሽ ይችላል ለስርቡ ችግር የለብሽም። እኛ ግን ተሰማን፣ ስትሰደቢ ተሰማን፣ ተናደርን፣ ደም ተፋን። እና ይሄንን ነገር ቁም ብለሽ ታስበሽ በቃ ይቅርታውን ተቀበይ። የኔ ታናሽ እህት በጣም ነው ምወድሽ፣ በጣም ነው የማስብልሽ፣ የምሳሳልሽ የኔ ትንሽ የእህት እና እንትኑን ይቅርታውን ተቀበይ። ብሩክዬ የኔ ትንሽ ወንድም በጣም ነው ምወድህ ይቅርታውን ጎንበስ ብለ በደንብ አርገ እቅፍ አርገ በቃ እቅፍ አርገ ማቀፍ፣ ብዙ ነገር እንትን የሚለው ነገር አለ፣ የሚያስወግደው ነገር አለ። እና እቅፍ አርገ እንደዛው እንደ ድሮ ይቅርታ በላ ዝም ብሎ በእንትን ሳይሆን፣ በስነ ስርዓት እንደ ድሮው ምሳሌ እንደ በፊቱ በቃ እኔ ይህ ምነውም ጠፋኝ። በጣም ነው የተጨነቅ ነው ታርቃችሁ እንደዛው እንደ ዱሮ ሰላም አጣን። እናንተ ሰላም ስታጡ እኛም ሰላም አጣን። እኛም በማዳሞቻችን ጋር ለራሱ አልተስማማንም። ምን ይመጣ ይሆን? ምን ይመጣ ይሆን ነው። ምን አንድ ነገር አኖርንበት ቦታ እያጣነው ነው። እየረሳ ነው። ይሄ ሁሉ በእናንተ ስለምናስብ ነው። እና እኛንም ሐሳባችንን አቀሉልን። ታረቁልን። ታረቁና እንደዛው እንደ ዱሯችሁ እናንተ ይሄን እየተጨቃጨቃችሁ ከምትመጡ ሸኮሌት ይዛችሁ እየተቃማማችሁ ብትመጡ የዛን ነው እኛ የምንወደው። እና ስለዚህ እኔ ምንም የምለው ነገር የለም። ፈጣሪ ከእናንተ ጋር ይሁን። ተስማምታችሁ ኑ ቶሎልን፣ አታስጨንቁን። እኛንም ታላለቆቻችሁ ነንኛ፣ አክብሩን። እኛንም ወደን ስም እንዳይከፋባችሁ። በቃ ብሩኬን በስነ ስርዓት፣ ሀይምዬም ደግሞ ይቅርታውን ተቀብለሽ በስነ ስርዓት ኔ ውድህት እንደው በጋሽ ሞት በማዘር ሞት ይቅርታውን ተቀብለሽ ታርቃችሁ ኑ ቶሎልን ብሩክዬ በሙሼ ሞት በምትወዳ ታርቃችሁ፣ አንተም ይቅርታህን በስነ ስርዓት በቃ አውርታችሁ ከካሜራ ጀርባ እንቶለልን ላ ስለተሰጠኝ አመሰግናለሁ። ሰሜራ ቀጥ ዛሃራ ዛሃራ፣ የት ሄደች ዛሃራ? የለችም። አይ ወሬ ተተች